ይላቸ ይሳ እግዚአብሔር በእውነት ቸርነቱ ከእኛ ጋር ሆኖ በእድሜያችን ላይ እች ተጨማሪ ጊዜ የሰጠን እግዚአብሔር በእውነት የሚመሰገንበት ምስጋና ለስሙ፣ ምስጋና የምናቀርብበት ስጦታዎች አሉ። በመዝሙር አምሳ ቁጥር አንድ ላይ እግዚአብሔር በመቅደሱ አመስግኖት፣ በኃይሉ ጠፈር አመስግኖት፣ በችሎቱ አመስግኖት፣ በታላቅነቱ ብዛት አመስግኖት፣ በመለከት ድምፅ አመስግኖት፣ በበገና እና በመሰንቆ አመስግኖት። በምን አመስግኖት? በበገና በመሰንቆ ወንድማች፣ በመሰንቆ ሲያመሰግኑ መጽሐፍ ቅዱሳዊ ነው። በበገናና በመሰንቆ አመስግኖት። ሌላስ? በከበሮ አመስግኑት፣ በዝማሬ አመስግኑት፣ በአውታርና በንቢልታ አመስግኑት። ድምፁ መልካም በሆነ ጸናጽል አመስግኑት፣ ምልክታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። አሌሉያ። እዚርስ የተመሰመን መስግን ተባለ? እስትንፋስ ያለው መተንፈስ የሚችሉ የተማረ ተማረ ቄስ ዲያቆን ምንም የተለየ ነገር የለም። የተሰጠው እስትንፋስ ያለው ብሎ እግዚአብሔርን ያመስግን ይላል። ለምንድን ነው የሚያመሰግን? ያለ እንደሆነ በክርስቶስ ደም ሁላችንም ካፊያ ስለታተ ክርስቶስ በደሙ ይትፈሳ ሰማይ ወታስ ሰይምድሪ ይላል ቅዱስ ያሬድ። ሰማይ ትትደሰት ወታስ ሰይምድሪ ምድር ሀሴት ታድርግ። በጣም የሚያስገርም ቅዱስ ያሬድ መዝሙር በሚለው ክፍል ላይ የየለም ዝማሬ በሚያስደንቅ ሁኔታ ነው ይህንን ቃል የጻፈውና በመጀመሪያው ይህን ሲሉ በመጨረሻው ታዚህ ባወደ በክርስቶስ ምድር በክርስቶስ ተንታቋለች እና ይላል እንግዲህ ምድር የተባለው ምድር አይደለም፣ ምድር የተባለው ምስጢር ነው። እንደምታውቁት ምድር አፋውቱ እግዚአብሔር ማመስገን አይችልም። ምስጢሩ ምንድን ነው ያለ እንደሆነ እግዚአብሔር በመጀመሪያ የሰውን ልጅ ከአራቱ ባይሮ ያሰራው፣ ከምን ከምን ሰራው? ከነፋስ፣ ከእሳት፣ ከውሃ፣ ከመሬት ከእነዚህ አራቱ ጠባያት ከምድር እግዚአብሔር የሰው ልጅ ሰራ። ይሄ የሰው ልጅ ምድራዊ ጠባይ ነው። ከዛም በኋላ ይሄ ብቻ ስለማይበቃ ምድራዊ ጠባይ ብቻ ስለማይበቃ እግዚአብሔር ሌላ ሶስት ነገሮችን ጨመረ። እነዚህም ደግሞ ለባዊነት፣ ህያውነት፣ ነባቢነት ናቸው። እነዚህ ደግሞ የማጠለያዎች ናቸው። ያን እንደሆነ የነፍስ ጠባይ ነው። እነዚህ ከምድር የተገኙ ሳይሆን ከእግዚአብሔር እስትንፋስ ነው የተገኙት። መቼ እግዚአብሔር የሰው ልጅ ከምድር አፈር አበጀው ከዛ በኋላ የህይወት እስትንፋስ እፍ አለበት አለ ቃሉ። ስለዚህ ኢየሱስ ክርስቶስ ያ እፍ ያለው የህይወት እስትንፋስ ሁለት ሶስት ነገሮችን የያዘ ነበር። ምን ምን የያዘ? ለባዊነት፣ ህያውነት፣ ነባቢነት ምን ማለት ነው እነኚህ ሶስት ነገሮች እስቲ አስተውላችሁ ታውቃላችሁ። ብዙ ጊዜ ትምህርት እድሉ ገጥሟች ተምራችሁ ሊሆን ይችላል። ለባዊነት ከእንስሳት ከምድራዊ እንስሳት ሁሉ የተለየ መሆን ነው። ነባቢነት መናገር ነው። ከእኛ ውስጥ የሚወጣው ድምፅ እንዴት እንደሆነ የት ቦታ እንዳለ የት እንደተቀመጠ እንኳን እኛ እናውቀውም ሳይንስም ለፍቶ ያወቀው አይመስለኝም። ምናልባትም ትንቦዎቹን በመዝጋት በመክፈት ካለሆነ በስተቀር ከየት በኩል ነው ድምፃችን የሚመጣው? የት ላይ ነው ያለው? ምን ምን ይመስላል መልኩ የድምፃችን መልኩ ማንም ያውቅ የሚያውቁ ጊዜ ብቻ ነው ህያውነት ህያውነት ማለት ለዘላለም የማይሞት ማንነት ማለት ነው ለዘላለም ይህንን የማይሞተው ማንነት ከሚሞተው ከስጋ ጠባይ ጋራ እግዚአብሔር አንድ አርጓጓ ሄዶ የሰው ልጅ ሰባ ሰባት ማንነት ያለው ማለት ነው ስለዚህ ይሄ ከሰባት ማንነት የተፈጠረ የሰው ልጅ ሁል ጊዜ ምን ያደርግ ተባለ

በእነሱ ሁሉ እግዚአብሔርን አመስግኑ ተባለ። እንግዲህ ታ ምድር ትገብር ፋሲካ ምድር ፋሲካ ታደርግ ሲባል ምስጢሩ ዋንዶ ይሄ እንደሆነ ሁላችሁም በመዝሙሩ ሲዘመር በየቤታቸው ሲዘመር ምድር የተባለው የሰው ልጅ እንደሆነ ትትረክ ይገባል። እንደዛ ከሆነ ለእግዚአብሔር ደስታ ሁሉ ጊዜ ምን አለባቸው? ፋሲካ ፋሲካ ምን አይነት ነው? ያን እንደሆነ ጥንት ከብራይስ ከግሪክ የመጣ ነው ማለት ማለት ነው ማለፍ ማለት ነው። እስራኤል ከግብፅ ባርነት በነበሩበት ጊዜ እግዚአብሔር የማይታለፈውን የኤርትራ ባሕር ቀስፎ ስላሳለፋቸው ያ የመታለፍ የማለፍ አመት የማለፍ ጊዜ ከመከራ የማለፍ ጊዜ ከመከራ የመሻገር ጊዜ ተብሎ ፋሲካ ተብሏል። ይሄ ደግሞ የብሉይ ኪዳኑ ሀሳብ ሲሆን የአዲስ ኪዳኑ ሀሳብ ደግሞ የአዲስ ኪዳን ፋሲካችን ኢየሱስ ክርስቶስ ራሱ መስቀል ላይ ተሰቅሎ ራሱ እንደ በግ ታርዶ ቅዱስ ስጋውን ክቡር ደግሞ ሰጥቶ ራሱ አድራጅ፣ ራሱ ተወካፊ፣ ራሱ ሰዋይ፣ ራሱ ተቀባይ፣ ራሱ መስዋዕት፣ ራሱ መስዋዕት አቅራቢ ሆኖ የሁላችን አምላክ ኢየሱስ ክርስቶስ ስለኛ ኃጢአት ቀረበ። የሰው ልጆች ተሸክሞት ከነበረው ኃጢአት የኃጢአቱ ክፋት ሁሉም ሰው መቃብሩ በብሩ ቆፍሮ እስኪሞት ድረስ ሰይጣን በሰው ልጆች ጣረሞት ሞት አብዝቶ ያሰቃይበት ይገዛበት የነበረውን ዘመን ኢየሱስ ክርስቶስ አቁሞ በፈሰሰው ደሞ አጥሮ በምናምነው ጊዜ በመንፈሳዊ የኅሊናችን አፀድ አባት ሊሆን ከእኛ ጋር አድራሻ ያስቀምጡ። ይህ በቀላሉ ልንገራችሁ፣ አንድ ሞባይል ቢኖር ያ ሞባይል ሲምካርድ ካለው ኢትዮጵያ ካለ ሰው ጋር ግንኙነት ኮንታክት ማድረግ ይችላል። የሰው ልጆችም በኢየሱስ ክርስቶስ በስላሴና በስላሴ ስም ከተጠመቁ በኋላ ክርስቶስ ጋር በሚጸልዩበት ጊዜ ግንኙነታቸው ያለው በሰማይ ያለው አምላክ በምድር ያለው ጌታ ወደ እኛ ሀሳብ እኛ ወዳለንበት እኛ ወዳለንበት ማንነት እኛ ወዳለንበት አቅም ይመጣል። እግዚአብሔር እያንዳንዳችን እንደ አቅማችን ነው የሚረዳን፣ የሚመጣውም እንዳቅማችን ነው። በደንባርጋቸ መናን አስቡ እኔ ስለ ቤተክርስቲያኒቱ አላውቅ አልተማርኩ፣ ምናምን ያለው ቦታ ሩቅ ነው፣ ቤተክርስቲያን የለውም። እንዲህ እምሩ ሰዎችም አሁን በድንበር በድመረዳት አለባቸው። እግዚአብሔር የሩቅ አምላክ አይደለም። እግዚአብሔር በምንጸልይበት ጊዜ እኛ ወዳለንበት ቦታ ለመምጣት እግዚአብሔር አይርቀውም። እኛ የምንሆነው እኛ ያለንበትን አይቶ እግዚአብሔር ይመጣል። ሲካርዱ ከደለ ግን እዚያገር ሊመጣ ይችላል። ሲም ካርዱ ከሌለ ቀፉ ምንድን ነው? ፎቶ ሊያነሳ ይችላል። ሌላስ ምንድን ነው የሚሰሩ? ሲም ካርዱ የለ ቀፎ ፎቶ ነው የሚያነሱው። ከዛ ስ ምናልባት ካልኩሌተር ሊሰራ ይችላል። ከዛ ስ ክርስቶስ የሌለው ክርስቲያንን መኖር ይችላል፣ ልክ ካልኩሌተር ፎቶ እያነሳ እንደሚኖረው ስልክ መኖር ይችላል። እዚያ የበጸገው ማንንም አይከለክልም፣ ህዝቡንም አይዛውንም። ያኖረ ግን ሲም እንዳለው ካል አይነት ክብር ስልኩ እንደሌለ ሁሉ ክርስቶስ ከልለለይባል በዛ ሰው ልቡና ውስጥ ክብር የሚባል ነገር አይሆንም። ሰላም የሚባል ነገር አይሆንም። እረፍት የሚባል ነገር አይሆንም። የአይምሮ ደስታ የሚባል ነገር አይሆንም። መረጋጋት የሚባል ነገር አይሆንም። ሁልጊዜ ምን አይነት ኑሮ ነው የሚኖረው? እየተጨነቁ መኖር ጸባይን ያከፋል፣ ውስጥን ያከፋል፣ መንፈስን ክርስቶስ በውስጥ ከሌለ ሰው ምንድን ነው የሚሆነው? ብስጩ ነው የሚሆነው። ክርስቶስ በውስጥ ሲኖርስ ሰው ምን ይሆናል? ፍቅር ይሆናል። ለምን? ክርስቶስ ፍቅር ነው። በዚህ ምድር ላይ እንደ ክርስቶስ የተገፋ አለ? ስለዚህ አንድ ሰው በዚህ ምድር ላይ የክርስቶስን ያክል ሊገፋ ስለማይችል ክርስቶስን ወደ እኔ ተመልከቱ፣ ያ ወደ እኔ ተመልከቱ። ቅዱስ ጳውሎስም አልሩ አልባቢ ክሙ ላይ ለይኩን ህሊና ልብ ክሙ ወደ ሰማይ ወደ አሉ ተመልከቱ ነው ያለው። ያሉ እና ሁሉ ጊዜ ክርስቶስን የምናመን ክርስቲያን የምንመለከተው ወደ ክርስቶስ ነው፣ ወደ ሰው እንኳን አይደለም። ሰው ተሰባሪ ነው። ሰው ይሳሳታ ወደማይሳሳተው ማይሳሳተው ወደ ማይሰበረው ወደ ማይለወጠው ወደ ዘላለም አምላክ ወደ ኢየሱስ ክርስቶስ ማደግ ያስፈልጋል። ወምድር ቢብለን ስናመሰግን ሁልጊዜ የእሱ የክርስቶስን ጸጋ እያወቅን ሁልጊዜ እሱ ለእኛ ያደረገውን እኛ ደግሞ ለእሱ እናደርገው የሚገባውን እያወቅን መኖር ይጠበቅብናል። በተለይ በዚህ ዘመን ኦርቶዶክሳውያን በዚህ ዘመን በተለይ እምነታችሁን በደንብ ልታውቁ ያስፈልጋል። በጣም የፈተና በጣም የፈተና ዘመን ነው። አሁን ይህ ምልክት ነው። ቀጣዩ ምን ይላል? ቅዱስ ጳውሎስ ቅዱስ ዮሐንስ በራዕዩ ደስ የማይ የሚያስጨንቅ ዘመን ይመጣል ይላል። የሚያስጨንቅ ዘመን። አሁን በትንሹ እየተጨነቃችሁ አለ። በሌላ በማህበራዊ በሚዲያው በምንድን ነው ውስጣችሁ ጭንቀት አለ። እሱን ማስወገድ ያስፈልጋል። እሱን አስወግዶ በገነት ውስጥ መኖር ያስፈልጋል። እንዴት ነው በገነት ውስጥ የሚኖረው? ክርስቶስ ሁለትም ሶስትም በምትሰበሰቡበት ጊዜ እኔ በመካከላችሁ ና እናያ ማይክል ክ እኔ በመካከላችሁ እሆናለሁ። ይህን መልስ የመለሰው ገነት የት ናት ተብለው ተጠይቋል። ስለዚህ ወገኖች ገነት መካከላችሁ ናት። ገነት ከወንድም ከእህት ከቤተሰብ በምትኖርበት ሰው ጋር ተስናምተህ በምትኖርበት በዛ ውስጥ ገነት አለ። ገነት ማለት እራሱ ራሱ ኢየሱስ ክርስቶስ ነው። ደግሞ ፍቅር በሌለበት ቦታ ደግሞ ክርስቶስ የለም። በደጠወምድር ተገብር ፋሲካ ተንሳየቀብነ እንዲሁም ለመሰድበት ወደ ታላቁ ጸጋ ለመድረስ ይጠብቀን ይሆናል። ቶሎ ብለን ግን ወደ ህይወት መምጣት ካልቻል ሁልጊዜ ሴሪሞኒ ጠባቂ ደዚህ በዓል አከባሪ ብቻ ነው የምንሆነው ነው። በተለይም ደግሞ የዚህ ምዕራቡ የዌስተርን አስተምህሮና ባህል እንደ ኢትዮጵያዊነት ሳይሆን ያለው የወይስተር ነው። ይገርማችኋል፣ የኢትዮጵያ ማንነት ለወይስተር ሁሉ የሚተላለፍ የሚጠቅም እንጂ ኢትዮጵያውያን ከወይስተር ሊወስዱት የሚችሉት ምንም ነገር የለም። አንዳንድ ጊዜ ሰው መስሎ ሲደናገር ሲደናገር ቆየ። አሁን እነሱም አያዩና ውሸት ስለሚሰላች መጽሐፍ ቅዱስ ነው አለ ትክክለኛው ኢትዮጵያ ነው እያሉ

መፍጠር እግዚአብሔር ሳልሆ ለማለም አይረር ከመገብ እርዳታ መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። እና የመከሩን ባለቤት ጠይቁት። ሰው መልካም መሪዎችን መልካም ጠባቂ እያመጣ ብሎ ነው የሚለም ነው የሚለው መጽሐፍ ክርስቶስ እንደዚያ ነው ያለው። ስለዚህ ምን ምን ያስፈልጋል? መለመን ያስፈልጋል። ሁሉ ጊዜ እግዚአብሔር ሆይ የመሪዎችን ልቡና መልስ። ቤተክርስቲያኒቷን እንደዚያ ነው የምትለው በነገራችን ነው ቅድም ሲነበበ ቅዱስ ላይ ቅዱስ ላይ ሰምታችሁ ከሆነ ለሁሉም የምትጸልይ የማታዳዳ ወንድ ሴት፣ ማትን ፍጥረት ለሆነ ሁሉ የምትለምን ቤተክርስቲያናት እንዲሁም ሰሞኑን በህማማቱ ከሰማችሁ ጸሎተ ስርዓት ወደ እግዚአብሔር ጸሎ ሳይቀርብላቸው ሳይናዘዙ ንስሐ ሳይገቡ የሞቱትን ሁሉ ይቀበል በእንደ ጽናዛቲ ላይ ቅድም ሰሞኑን ሲነበብ እንደሰማችሁ ለሞቱት ሁሉ ለጎረቤት ሁሉ የዚህ ሃይማኖታችን የዚህ ሃይማኖታችን ለሁሉም ነው የምትዘለዩ እና አይች ቤተ ክርስቲያን ይህን ጸጋ ያጎናጸፈችን ወምድር የሚትገብል ፋሲካ ሁልጊዜ በክርስቶስ ፋሲካ እያደረጉ ልቡናቸውን አይምሯቸውን ባልከው ሳንተው መጽሐፍት እየጻፉ የኖሩ አባቶቻችን የሰጡን ጸጋ ነው ያወረሱን ጸጋ ነው። ስለዚህ በዚህ ዘመን ቢቻል ደህና ደህና ነገር መጽሐፍ ካልተቻለ ደግሞ የተጻፈውን መጠበቅና ማወቅ ስለሚያስፈልግ የዚህ ረፋል መልዕክት መጠበቅ ማወቅ ነው። ግድላቸው የሌሎች አቲዋ ወጣቶችን ቢሆን እግዚአብሔር ለእናንተ በሰጣችሁ እግዚአብሔር ማገልግሉን የተባላችሁ እ ለተወሰነ ሰው ይህለ ለሽማግሌ ለምን ሽማግሌማ መመረቅ ነው። ስራ መመረቅ ማመስገን፣ ዘመናቸውን መንገድ ታሪካቸውን መንገር ነው። ወደ ላይ ወደ ታች ወጥቶ ወድዶ ማገልገል የሚገባው ወጣት በዚህ ቀዩ ሰሎሞን በመግቡ አስራ ሁለት ላይ በጉብዝና ወራት ፈጣሪን አስብና፣ ማንን አስብ በምን ወራት? ስለዚህ ጎበዛዝ ግድ የላቸው ፈጣሪያችሁን ማሰብ ያስፈልጋል፣ ማንበብ ያስፈልጋል፣ ማወቅ ያስፈልጋል፣ መረዳት ያስፈልጋል። ቤተ ክርስቲያናችሁ የናንተ የሆነች ምን እንደምትል ያስፈልጋል። አለያ በቤተ ክርስቲያን ውስጥ ያለ ሰው እንኳን

አይሰራም። ጠቢቡ ሰሎሞን በመክብብ ላይ መን የጭንቀት ቀን ሳይመጣ በጉብዝናህ ወራት ፈጣሪ ፈጣሪህን አስብ። ደስ አያሰኝም የምትላቸው ዓመታት ሳይደርሱ ፀሐይና ፀሐይ ብርሃን፣ ጨረቃ ከዋክብትም ሳይጨልሙ ደመናትን ከዝናብ በኋላ ሳይመለሱ ቤት ጠባቆች በሚንቀጠቀጡበት ሀያላን ሰዎችን በሚጎበኙበት ጥቂት ሆነዋልና ፈጪዎች ስራ በሚፈቱበት መካከል መስኮት በሆነው በሚመለከቱበት በሚጨልሙበት አደባባይ ደጆች በሚዘገቡበት ቀን በሚዘጉበት ቀን የወፍጮን ድምፅ ሰማለህ። ከወፍ ድምፅ የተነሳ ሰው ሲነሳ ዜማም የሚጮኽበት ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለውን ደግሞ ሲፈሩ ድንጋጤንም በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሽግም ሲከብድ ፈቃድ ሲጠፋ ሰው ወደ ዘላለም ቤት ሲሄድ አልቃሾቹን በአደባባይ ሲዞሩ የብር ሰሪ ሳይበጥር የወርቅ ኩስኩስ ሳይሰበት ማድጋውን በምንጭላ አጠገብ ሳይከሰከስ መንኮራኩሩም በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ሳይመለስ። አፈር ወደ የት ትምህርታችን ምንድን ነው? ርሱ ወምድር ትገብር ፋሲካ፣ ምድር ፋሲካ ታደርግ ነይታ። ምድር የተባለው ምንድን ነው ብያቸዋለሁ። ሰው አሁን እዚህ ላይ ደግሞ አፈር ወደ ነበረበት ሳይመለስ የሚለው ማንን ነው? ሰውን ነው። አፈርም ወደነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪም አስብ። ቅድም ምን አልኳችሁ? ሦስት ነገሮችን ማነው የሰጠ አልኳችሁ? ፈጣሪ። ደባዊነት፣ ደባቢነት፣ ህያውነት። እዚህ ጋር አሁን ተባሉ ወደ ወደ ፈጣሪ ሳይመ ምድር እንደኛ አንድ ላይ የነበሩ በሞት ጊዜ ይለያያሉ። ሞት ሲመጣ ስጋ ወደ መቃብር ይሄዳል። ነፍስ ግን ወደ የት ነው የምትሄደው? ወደ እግዚአብሔር ነው የምትሄደው። የጣዩ ሰለሞን እዚህ ላይ ተናግሮታል። እና ወደ እግዚአብሔር ከመሄዳችን በፊት ኢትሰደኒ በመንፈቅ አመት ዋመት ከሊለት ውልደት ውልድ በምት እግዚአብሔር ምን ማለት ነው? ጌታ አምላኬ ወይ በዘመን እኩሌታ አትውሰደኝ። አንተ አመቶች ለትውልድ ትውልድ ናቸው

ለተጠባ በመስጠት በማካፈል ደስታን እናደርጋለን። ሁል ጊዜ ደስ ብሏችሁ በክርስቶስ እግዚአብሔር ያኖራችሁ። ሁል ጊዜ በክርስቶስ ደስ ብሎን ምኖር እግዚአብሔር ምድርን ምሏት አብርሃም ዘር ምድርን ሁሉ የጠላት መረዳ ሁሉ ይውረስ እዳለው ሁሉ ኢትዮጵያውያንም እግዚአብሔር እያበዛን እያወረሰን ነው። ክብር ለስሙ ይሆን። እህታችን ሰማዊት እታችን ሳምራዊት እንዲ ወንድማችን ኦገስ ባለቤቷ እታችን ኪዳን እንዲሁም ባለቤቷ ሊያቆን ኢሳያስ ዛሬ ሌላ ተጨማሪ የስላሴ ልጅነትን እንዲያስገኝ ያደረጉ ተጨማሪ አባላት ጨምረውልናል። እግዚአብሔር ስሙ የተመሰገነውአስገኝ በሴቶቹ የጀመርኩት በዚህ ሀገር ነው። በዚህ ሀገር ከወንድ ጀመረ። ሃይማኖት ነው የሚጀምር፣ እና እግዚአብሔር እንደዚህ ሲያበዛ እንግዲህ ደግሞ ምን ማድረግ አለብን? የበዛ ስራ መስራት አለብን። የበዛ ምስጋና ማድረግ አለብን። የትንሣኤነት ሞልቶ ይሄ መቆሚያ ጠፍቶ አሁን ሞልቶ ወፃናትኛ ገሉ። ስለዚህ እኛን የሚመጥን ይህንንስ የሚመጥን ገና ወደፊትም ስለምንሆን የሚመጥን ስራ መሰራት አለብን። ተጀምሯል ይህን በምትመለከተ አንድ ትልቅ ምስራት አለ። ወደ በእውነቱ አላፊነቱን ወስደው እየለፉ እየሰሩ ወደ ነበሩት ወንድሞች እወስዳችኋለሁ። ትልቅ ነገር ነው የምትሰሙት። በጉጉጠሉ ወንድማችን ካሳሁን ወደዚህ ነበር ጣ